ስሜ ስሜ ጸጋዬ ግርማ እባላለሁ። ሉማሜ ቁጥር አንድ ትምህርት ቤት እዚህ ለመመዝገብ መጥቻለሁ። እንግዲህ ለመማር የሚያስፈልገኝን ማቴሪያሎችን አሟልቻለሁ። አንድ ዩኒፎርም፣ ቦርሳ እና ደፍተሮችን፣ እነዚህ እነዚህን አዘጋጅቻለሁ። ስንተኛ ደረጃ? ካንድ እስከ 10 ነው የወጣኝ። አሁን በአሁኑ ካንድ እስከ አምስት ቦታ ብዬ አስባለሁ። መማር ጥሩ ነው። ተመዝገቡ፣ ተማሩ ት መማር ይጠቅማል። የምንማርበትን ቦርሳችን ምናምን አዘጋጅተናል። ምናምን አንብበን ተዘጋጅተን ምናምን የቀጣዩን ወደ ስምንተኛ ወደ ስምንት የምንማረውን እሱን ማንበብ ግዴታ ነው። ያ እሱን ተዘጋጅተንበታል። ቢማሩ ደስ ይለኛል። አበሽ ደግሞ ሴት ልጅ ሆኑ ቢማሩ አሪፍ ነው። ፕሮግራም አድርገን የምናጠናበትን የምንጫወትበትን፣ በፕሮግራም አድርገን እንደዛ ብላለሁ። ያ በክረምት ላይ መዘጋጀት ምናምን እንዳለባቸው ነው የምነግራቸው። መምህርት ወይንሸት ግዛቸው እባላለሁ። ተማሪም ወላጅ ነኝ አስተማሪም እዚህ ትምህርት ቤት መምህር ነኝ። ዛሬ የተማሪ ምዝገባ ቀን ነው። ስለዚህ እንደ ትምህርት ቤት እንደ መምህር በተሰጠን አደረጃጀት የተሰጠን ተማሪ ከሰፈር ጀምሮ ከትላንትና ጀምሮ እየቀሰቀስ ልጆቻችን ጨምረን ይዘመጠን ያስመዘግ ዛሬ ዛሬ ልጆቻችን መስከረም አምስት ጀምሮ በትምህርት ገበታቸው እንዲገኝ የቅድመ ስራ ዝግጅት ማለት ነው የዛሬው ቀን ስለዚህ እንደወላጅም ልጆችን ያስመዘገብኩበት ቀን ነው። እንደመምህርም የተሰጠንን የሰፈር ቀስቅሰን ተማሪው መስከረም አምስት ጀምሮ በትምህርት ገበታው ላይ እንዲገኝ ስራ የሰራንበት ቀን ነው ማለት ነው። ዛሬ ወላጆች እንደወላጅ ልጆቻቸውን ያው መምህር እዚህ ከመጣ በኋላ አስተማሪው ኃላፊነት ይወስዳል ትምህርት ቤት እስከሚገባ ድረስና ደግሞ ቤት ባለበት ቦታ ደግሞ ወላጅ ክትትል ያስፈልገዋል። የጥምረት ስራ ስለሆነ ስለዚህ ወላጆች በኃላፊነት ልጆቻቸውን መከታተል፣ የትምህርት ማቴሪያሎችን ማሟላት፣ ደብተራቸውን፣ ቦርሳቸውን፣ ዩኒፎርማቸውን አዘጋጅተው መላክ አለበት ያለባቸው መምህሩ ወደ ትምህርት ቤት ከመጣ በኋላ ደግሞ በኃላፊነት የቀለም አባትና እናት ሆኖ ተረክቦ ልጆችን ማስተማር፣ መከታተል የዋላ አስፈላጊ ቦታ ላይ እንዳይውሉ በስነ ምግባራቸው የታነጹ እንዲሆኑ ጥረት ማድረግ ደግሞ ከመምህሩ ይጠበቃል። ዛሬዋን የ2018 በጀት ዓመት የተማሪ ምዝገባን በተመለከተ በተለይ እንደ ሉማሜ ከተማ አስተዳደር የትምህርት ባለድርሻ አካላት መምህራን ሳነ መምህራን ሱፐርቫይዘር ጋር በተለያየ ጊዜ የተለያዩ ያሳለፍነውን የትምህርት በተለየ አሁን ያለው የወቅታዊ ችግር የጸጥታ ችግሩ በትምህርት ላይ ያደረሰው ነው ስብራት ከተለያየ ባለድርሻ አካላት ጋር የግንዛቤ ማስጨበጫ ስራን የሰራን በተለይ ተማሪው ትምህርቱን መማር መቻል አለበት። ለትምህርት መማር ደግሞ ሁሉም የማህበረሰብ ክፍል የድርሻው መወጣት አለበት። መንግስትም እንደ መንግስት ማድረግ ያለበትም ማድረግ አለበት። ሌላው ባለ ድርሻ አካላትም በዚህ መንገድ ድርብር ማድረግ አለበት በሚል ቀድመን አደረጃጀት ነው የወሰድ በተለይ እንዳወራው ወረዳ ባሉ በሁሉ ትምህርት ቤቶች ወደ ቀደም እንዳልኳቸው 41400 አካባቢ የተማሪ እንዲመዘገብ ይፈለጋል። በዚህ መንገድ ድንጃግና ላይ ትምህርት ቤት ምዝገባ እየተካሄደ ነው። የጎርና ላይ ትምህርት ቤት ምዝገባ እየተካሄደ ነው። ድንታ ላይ ትምህርት ቤት ምዝገባ እየተካሄደ ነው። ቁጥር ሁለት ትምህርት ቤት ምዝገባ እየተካሄደ ነው። ቁጥር አንድ ምዝገባ እየተካሄደ ነው። ከነዚህ ከሶስት ትምህርት ቤቶች ውጪ ባለው ግን በሰባት ትምህርት ቤቶች ዛሬ ላይ ምዝገባ እየተካሄደ ነው። መምህራንም በሁሉም የክፍል ደረጃ ጭምር ተሰልፈው ተማሪ እንደ የክፍል ደረጃው በመዝገብ ደረጃ ላይ ያሉ ይሄን 360 ደርዘን ደብተር ና 32 ፓኮ እስክብሪቶ ችግር ውስጥ ላሉ ተማሪዎች ና ከዛም ውጭ ደግሞ ለሚማሩ ተማሪ ለማበረታቻ መስከረም አምስት ትምህርት የግቢው ውስጥ የምትናከፋፍላለን። ተማሪዎች ከተመዘገቡ በኋላ ተማሪዎችን በተለይ ሰስቴን እንዲያደርጉ እና ይዞ ከመቀጠል ጋር ተያይዞ እንደተባለው የመጀመሪያ የትምህርት ቤት ቅጥር ግቢን ማስዋብ ነው። ይሄ ብቻ አይደለም። ይሄ ከተመዘገቡ በኋላ በየጊዜው ምናልባት የማቋረጥ መጠን ድሉ እንዳይገጥመን እና ተማሪዎች ከተመዘገቡ በኋላ ትምህርት ቤት ከመጡ በኋላ እንዳይቀሩ በየ በሳምንቱ ውስጥ የነበረ የተማሪ የትምህርት ቤት የመምጣት መጠን እናያለን። እንግዲህ ለቀጣይ በጀት አመት የተማሪዎች መማር ማስተማር ሂደት የተሳለጠ እንዲሆን ሁሉም ባለድርሻ አካል የድርሻውን መወጣት አለበት። እኛም የበኩላችን መወጣት አለብን ብለን እናስባለን። ስሜ አበውጫ እባላለሁ። የዋባል ወረዳ ትምህርት ቤት ኃላፊ ነኝ። በዛሬው ቀን በክልል ደረጃ በታወጀው የተማሪ ምዝገባ ከ19 እስከ 30 ባለው እኛም እንደ ወረዳችን አንጻራዊ ሰላም ባላችባቸው ትምህርት ቤቶች በ10 አንደኛ እና መካከለኛ ደረጃ ትምህርት ቤት እና በሁለት ሁለተኛ ደረጃ ትምህርት ቤቶች የተማሪ ምዝገባ እያከናወን ነው ያለ። ይሄ ደግሞ በሁሉም ትምህርት ቤቶች ላይ ያለው እንቅስቃሴ የተሻለ ሁኔታ ያለበት አግባብ ነው ያለና እውነትም ባልነው አግባብ እቅዳችን እንፈጽማለን ብለን እናስባለን። የአዲሱ የትምህርት ፍኖተ ካርታ የተመዘገቡ ተማሪዎችን ይዞ በመዝለቅ በኩልና በትምህርት ጥራት ላይ ያለውን ተጽዕኖ ይቀርፍልናል ብለን እናስባለን። ይህ ደግሞ አዲሱ የትምህርት ፍኖተ ካርታ ከዚህ በፊት ከአንደኛ እስከ ስምንተኛ ክፍል ነፃ የነበረው አሁን ነፃና ግዴታ ሆኗል። ነፃና ግዴታ ማለት ቢያንስ አንድ ወላጅ ከአንደኛ እስከ ስምንተኛ ክፍል ያሉ ተማሪዎችን ከክፍያ ነፃ ሆኖ የማስተማር ግን ግዴት አለበት ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ደግሞ ከዚ በፊት ኮስት ሼሪንግ የነበረው አሁን ነጻ ሆኖ ተማሪዎች ወደ ትምህርት ቤት የሚማሩበት አግባብ ይኖራል የሚል ነገር ስላለን አንደኛ ይሄን ግንዛቤ ያውቋል ማህበረሰቡ ተማሪዎች አይቀሩም ብለን እናስባለን ከማህበረሰቡ ጋራ በፈጠርናቸው የንቅናቄ መድረኮች እስከዚ ድረስ ተግባብተናል ብለን እናስባለን ተማሪዎች ትምህርት ቤት ከመጡ በኋላ ላይ ከተመዘገቡ ላይቀር በአግባቡ ማግኘት ያለባቸውን እውቀት አግኝተው ወደ ክላስ ክላስ ዝውውር የሚካሄድበት አግባብ መፈጠር አለበት ከሚል አንጻር ይሄ አዲሱ የትምህርት ፍኖተ ካርታ ይቀርፏል ብለን እናስባለን። የተሻለ ተማሪ ንቅናቄ ውስጥ ገብተናል ብለን እናስባለን።